የእግራችሁን ጤንነት ለመጠበቅ እግራችሁ እንዳይጎዳ ከፈለጋችሁ ይህ መጠጥ መጠጣት የለባችሁም። አዘውትራችሁ ይህ መጠጥ የምትወስዱ ከሆነ ቀስ በቀስ ሳታውቁት እግራችሁን እየጎዳ ይመጣል። ጡንቻችሁን ያዳክማል፣ ጥንካሬያችሁን ያሳጣል። በቀላሉ መንቀሳቀስን እየገደባችሁ ይመጣል። በዚህ ቪዲዮ አዘውትሮ የሚጠጣውን የዚህ መጠጥ አደገኝነት እናወራለን። እንዴት ንቃታችሁና እንቅስቃሴያችሁ እንደሚገድብ እናወራለን። በተለይ እድሜያቸው ለገፋ ሰዎች ይህን መረጃ በጣም ወሳኝ ያደርገዋል። የእግራችሁ ጤና የሚያሳስባችሁ ከሆነ የእግር ችግር ወይም ህመም፣ ቁርጥማት ካለባችሁ ይህ ቪዲዮ ለእናንተ ነው። አዲሱን የኒውትሪሽን ጋይድና ይህን ቪዲዮ በደንብ ለመረዳት ቪዲዮውን ጨርሱት። ላይክ፣ ሰብስክራይብ ይደረግ። ይህን ህይወት ቀያሪ መረጃ መቸ ማጣት አትፈልጉም። እግራችሁ እየከበደ ከመጣ የመገጣጠሚያ ቁርጥማት ካጋጠማችሁ ጥንካሬያችሁን በፍጥነት እያጣችሁ ከመጣችሁ ምክንያቱ ይህም ሊሆን ይችላል። ግን ለውጥ ለማምጣት አሁንም አልረፈደም። የመንቀሳቀስ ነጻነታችሁን ለማስጠበቅ በእግሮቻችሁ ላይ እምነት እንዲኖራችሁ ለማድረግ የእግር የረጅም ጊዜ ጉዳትን ለማስቀረት ከፈለጋችሁ የዚህ ቪዲዮ ሙሉ መረጃ ያስፈልጋችኋል። ሚስ ልታደርጉት አይገባም። እንግዲህ የመጀመሪያዎቹ ስኳር ያላቸው መጠጦች ወይም ሹገሪ ቢቨሬጅስ የሚባሉት ናቸው። እንደ ሶዳ፣ ጣፋጭ ሻዮች፣ ራስን ሪፍሬሽ ለማድረግ የምንወስዳቸው ስኳር የተጨመረባቸው መጠጦች እንዲሁ ሲታዩ ዘና የሚያደርጉ የማይጎዱ ሊመስሉ ይችላሉ። ነገር ግን ከጥፍጥናቸው በስተጀርባ የተደበቀ አደጋ አለ። እንቅስቃሴያችሁን፣ ጥንካሪያችሁን፣ በራስ መተማመናችሁን የሚሸረሽር ችግር ከበስተጀርባ አለ። እድሜያቸው በገፋ ሰዎች ስኳር ያላቸው መጠጦች ጡንቻን የሚያሳጣ የሚያሟሽሽ አጥንት በቀላሉ ተሰባሪ እንዲሆን የሚያደርግ የደም ዝውውርና ፍሰትን የሚገድብ መጠጥ ነው። የእግር ጥንካሬ ተጠብቆ እንዲቆይ ከማድረግ አንጻር የምንጠጣቸው ነገሮች እንደምንመገባቸው ነገሮች ሁሉ እኩል ጠቃሚ ናቸው። ስኳር ያላቸው መጠጦች ችግራቸው ከፍተኛ የስኳር መጠን መያዛቸው ብቻ ሳይሆን ሰውነታችን ሊጎዳ የሚችል መጥፎ ኬሚካል መያዛቸው ነው። እነዚህ መጠጦችም አሁን ወደ ኋላ በስፋት እንዲገቧቸው አድርገ የምንዘረዝራቸው ናቸው ሶዳ ወይም የለስላሳ መጠጦች፣ የፍራፍሬ ጭማቂዎች ወይም ፍሩት ባንችስ፣ እንዲሁም ማጣፈጫ የተጨመረባቸው ሻዮች ወይም ሲዊት እንድትይስ፣ የሀይል መጠጦች ኢነርጂ ድሪንክ የሚባሉት፣ የስፖርተኛ መጠጦች ስፖርት ድሪንክስ የሚባሉት፣ እንዲሁም ማጣፈጫ ወይም ፍላቨር እንዲሆኑ ቡናዎችን ያካታል። ስለዚህ እንደ ሶዳ፣ ጭማቂዎች፣ ሻዮች እና እነዚህ የሀይል መጠጦች የደም የግልኮስ መጠንን የሚያናጋ ስር የሰደደ ብግነትን የሚያመጣ የጡንቻ መሟሸሽን የሚያመጣ አጥንትን የሚያሳጣ ተጨማሪ ስኳር ይጨምርባቸዋል። የአሜሪካ የልብ ማህበር እንደገለጸው ከሆነ ስኳር ማብዛት በአዋቂዎች ላይ ደካማ ልፍስፍስ ያደርጋቸዋል እንዲሁም የቀን ተቀን እንቅስቃሴያቸውን አስቸጋሪ ያደርግባቸዋል። ብዙ የስኳር መጠን በወሰዳችሁ ቁጥር ያለመረጋጋትና ደካማነት ወደ እናንተ ህይወት እየቀረበ ይመጣል። ስኳር ያላቸው መጠጦች ሊያስከትሉት ከሚችሉት ችግሮች አንዱ ሳርኮፒኒያ የተባለውን የጡንቻ መማሸሽና የጥንካሬ ማጣት ችግር ነው። ጥናቶች እንዳሳወቁት ከሆነ ስኳር የተጨመረባቸው መጠጦች ወይም ምግቦች ማይቶኮንድሪያል ዲስፋንክሽን የሚባል ችግር ያመጣሉ። የማይቶኮንድሪያ ችግር መፈጠር ነው። ማይቶኮንድሪያ ማለት በ ሳት ላይ የሚገኝ ኦርጋኔል ነው። ኃይልን ፕሮዲስ የሚያደርግ ኦርጋኔል ነው። ይህ ሂደት የጡንቻ ሕዋሳት ላይ ጉዳት በማድረስ በትክክል ኢነርጂ ወይም ኃይልን እንዳያመነጩ ያደርጋል። ይህ ማለት ሶዳን በየጊዜው በተጎነጫችሁ ቁጥር ጡንቻችሁ እየደከመ የእግር የመክበድ ስሜት እየተሰማችሁ የሚሰጣችሁ ምላሽ እየቀነሰ ይመጣል። የሶዳ መጠጦች በተለይ ኮካ ኮላ በውስጡ ፎስፎሪክ አሲድን ይዟል። በመያዙም ካልሲየምን ከአጥንት በመሸርሸር በማስወገድ ለኦስቶፖሮሲስ ወይም ለአጥንት መሳሳት ችግር ያጋልጣል። የጥናቶች ውጤት እንዳሳወቁት አዘውትረው ሶዳን የሚወስዱ ሰዎች ለዝቅተኛ አጥንት ማዕድን መጠን በማጋለጥ ለአጥንት ስብራት ያጋልጣቸዋል። በተለይ ለዳሌና ለእግር አጥንቶች መሰበር ይዳርጋል። ተሰባሪ አጥንት አለ ማለት በቀላል ጉዳት ከባድ የሆነ የጤና ችግር ሲደርስ ማለት ነው። ስኳራማ ሶዳዎች የአጥንት ጤናችሁ ላይ ችግር ይፈጥራሉ። ችግሩ ይህ ብቻም አይደለም። የሶዳ መጠጦች በደም ፍሰትና ዝውውር ስርአታችን ላይም ችግር ይፈጥራሉ። የደም ዝውውር ችግር መኖር ደግሞ የእግር ጤናችንን ይጎዳል። ስኳርና ብስቶ መውሰድ ለደም ወሳጅ ቧንቧ መግረር እንዲኖር፣ ወደ እግር የሚሄደውን የደም ፍሰት እንዲቀንስ፣ ፕሪፈራር አርተሪ ዲዝ የሚባለውን በሽታ እንድንጋለጥ በማድረግ ይሆናል። ለዚህ ችግር መጋለጥ ደግሞ እንደ እግር ህመም፣ መደንዘዝ፣ የእግር መድከም አይነት ምልክቶች እንዲኖር ያደርጋል። ደካማ የደም ዝውውር አለ ማለት የእግር ጡንቻዎች በቂ የሆነ የኦክሲጅንና የንጥረ ነገር ወይም ኒውትረንት አይደርሳቸውም። ይህ ደግሞ በትክክል ስራቸው እንዳይሰሩ ያደርጋል። ቀስ በቀስም ስር ለሰደደ የእግር ድካም ይዳርጋል። የእግር መድከም ወይም የመክበድ ስሜት ከተሰማችሁ የምትጠጡት ነገር አንዱ ችግር ሊሆን ይችላል። እነዚህ ስኳር ያላቸው መጠጦች ይህ ነው የማይባል የኒውትሪሽን ቫሉ ወይም መጠን ሳይኖራቸው ለከፋ የስርዓት መዛባት ያጋልጡናል። የስኳር መጠጥን የሚከለክሉ እንደ ሙሉ እህል አይነት ምግቦችን ሳይጨምር የስኳር መጠጦች ብቻቸውን የደም የስኳር መጠን መዛባትን ያመጣሉ። ይህ መዛባት ድካም ብቻ ሳይሆን ለኢንሱሊን ሬዚስታንስ ወይም የኢንሱሊን መቋቋም ችግር ሊያጋልጥ ይችላል። ያ ማለት ለቁጥር ሁለት የስኳር በሽታ እንጋለጣለን። ይህ በሽታ ደግሞ ደካማ የደም ዝውውር፣ የጡንቻ መሟሸሽን ይበልጥ ያባብሰዋል። ምክንያቱም ስኳር ያለባቸው ሰዎች ለከፋ የእግር ጠንቆ ሲጋለጡ እናያለን። ለምሳሌ የነርቭ ችግር፣ የነርቭ ጉዳት እንዲሁም የቁስል ተሏ ለመዳን ችግር፣ እነዚህም ነገሮች እንቅስቃሴን ይገድባሉ። ጥሩ ነገሩ ግን ምንድን ነው? እግራችሁ እንዲያመሰግናችሁ ከፈለጋችሁ እንደ ሶድ አይነት ለሳሳ መጠጦች፣ ጣፋጭ የሆኑ ሻዮችን መጠጣትን ምርጫ አድርጋችሁ ከመውሰድ ይልቅ ለእግር ተስማሚ የሆኑ ምግቦችና መጠጦችን መምረጥ ያስፈልጋል። ውሃን አብስቶ መጠጣት ለእግር ጤናና የፈሳሽ መጠን ለማሻሻል ተወዳዳሪ የለውም። ፍላቨሪንጉን ወይም ጣዕሙን ለማምጣት ለመጨመር ደግሞ ውሃን ከተለያዩ ጁሶች ጋር መውሰድ ይቻላል። ለምሳሌ ከሎሚ ጁስ ጋር፣ ከኮኮምበርና ከቤሪ ጁስ ጋር መውሰድ ይቻላል። ሻይን የሚተካ ደግሞ ሃርባል ሻዮች የሚባሉት መውሰድ ይቻላል። ከጣፋጭ ወይም ሹገር ሻዮች ይልቅ እነዚህ ሃርባል ሻዮች የሚባሉት ለጤና ጠቃሚ ናቸው። ወተት ነገሮችንም ብንወስድ የፈሳሽ መጠን ይጨምራሉ እንዲሁም ወሳኝ የሆኑ ንጥረ ነገሮችን እንደ ካልሲየም፣ ቫይታሚን ዲ ያሉ ንጥረ ነገሮችን ለአጥንትና ለጡንቻ ጤና የሚጠቅሙ ንጥረ ነገሮችን ይለግሱና እንደ ሀርባል ሻይዎች በኤሌክትሮላይት የበለጸጉ መጠጦች እንደ ኮኮናት ውሃና የሎሚ ጁስ ስለጤናችሁ ተመራጭ ስለሆኑ እነሱ መውሰድ ይቻላል። ስኳር ያላቸው መጠጦችን በእነዚህ ብትቀይሯቸው እነዚህ መጠጦች የሰውነት የእርጥበት ወይም የፈሳሽ መጠን ያሻሽላሉ፣ ሃይድሬሽን ማለት ነው። ቁርጥማትን ያስወግዳሉ፣ እንዲሁም የተሻለ የደም ዝውውርን ይፈጥራሉ ማለት ነው። ስለዚህ እነዚህ ሹገሪ ቤቨሬጅ ወይም ስኳር ያላቸው መጠጦች ለጥፍትናቸው ሲባል ከፍተኛ ስኳር የሚጨምርባቸው ማለት ነው። እነዚህ መጠጦች ትንሽ የኒውትሪሽን መጠን ሲኖራቸው ከፍተኛ የካሎሪ መጠን ግን አላቸው። አውስቶ መውሰድ በተለይ አዋቂዎችና አዛውንቶች ለከፋ የጤና ችግር ይጋልጣቸዋል። ለምሳሌ ውፍረት፣ የስኳር በሽታ ና የልብ በሽታ አንዱ እነዚህ ስኳር መጠጦች ሶዳዎች ናቸው። ሶዳ የምንላቸው ካርቦኔትድ የሆኑ ወይም ካርቦን ዳይኦክሳይድ ጋዝ የሚጨምርባቸው ለስላሳ መጠጦች ናቸው። በውስጣቸውም የካርቦን ውሃ፣ ሲዊትን ሹገር ወይም ማጣፈጫ ስኳሮች ወይም ፍርክ እንዲም እንዲሁም ፍላቨሪንግስ ጣማቸው የሚቀይሩ እንዲሁም ካፊን ና ሌሎች ንጥረ ነገሮች የሚጨምሩባቸው ናቸው። በተለያየ የፍላቨሪንግ ሊመጡ ይችላሉ። ጣም ማለት ነው ለምሳሌ በኮካ መልክ ኮካ ኮላ፣ በሎሚ መልክ፣ በቢራ ና በብርቱካን አይነት ፍላቨር ሊዘጋጁ ይችላሉ። እነዚህ ሶዳዎች አብዝተው ከተወሰዱ ለጤና ጥሩ አይሆኑም ማለት ነው። በተለይ አዛውንቶች ላይ ሌላው ስዊት እንድቲ ነው። ማጣፈጫ የተጨመረባቸው ሻዮች ማለት ነው። በፈላ ወይም በትኩሷ በቀዝቃዛ ውሃ ሊወሰዱ ይችላሉ ወይም በበረዶ መልክ ስለዚህ በሆት ወይም በኮል ልንጠቀማቸው የምንችላቸው በተለያየ ጣም ወይም ፍላቨሪንግ የሚዘጋጁ ናቸው ከፍተኛ የስኳርና የካላሪ መጠን ስላላቸው አብስቶ መውሰድ ለጤና በተለይ ለእግር ጤና አይመከርም። ሌላው ስዊትንድ ፍሩት ጁስ ወይም ደግሞ ጣፋጭ የተጨመረባቸው የፍራፍሬ ጁሶች ናቸው። እነዚህ መጠጦች ከፍራፍሬ የሚዘጋጁ ሲሆኑ ጥፍጥናቸውን፣ ጣዕማቸውን ይበልጥ ለመጨመር ተጨማሪ የስኳር መጠን የሚጨመርባቸው ናቸው። አንዳንድ ፍራፍሬዎች የራሳቸው ጥፍጥና ቢኖራቸውም ይበልጥ ይጨመርባቸዋል። እነዚህም እንደ ፍሩት ባን ጁሶች፣ የብርቱካን ጭማቂዎች፣ የአፕል ጭማቂዎች የመሳሰሉት ናቸው። እነዚህ መጠጦች ከፍራፍሬው የመጣ ትንሽ ቫይታሚን ቢኖራቸውም ከፍተ ከፍተኛ የስኳርና የካሎሪ መጠን ስላላቸው አብስቶ መጠቀም አይመከርም። በኖርማሊ ከአትክልቶች ቀጥታ ተቆርጦ የመጣ ፍሬሽ የሆነ ጁሶች መውሰድ ግን ይቻላል። ሌላው የስፖርተኛ መጠጦች ናቸው፣ ስፖርትስ ድሪንክስ የሚባሉት። እነዚህ መጠጦች ከባድ ስፖርት ከተሰራ በኋላ ያጧቸውን ኤሌክትሮላይቶች ለመተካት የሚወሰዱ መጠጦች ናቸው። እነዚህ መጠጦች ውሃን፣ ሹገርን ወይም ስዊትን እንዲሆን ነገሮች፣ ኤሌክትሮላይቶችን ይዘዋል። ጋቶሬድ እና ፓወሬድ የሚባሉ መጠጦች ናቸው። ለስፖርተኞች ኢነርጂን ለመተካት ፈሳሽን ለመተካት ቢጠቅሙም ከባድ ስፖርት ለማይሰሩ ሰዎች ግን ፈሳሽን ለመተካት ከፈለጉ ውሃን ምርጫ ማድረግ ይቻላል። ከስፖርተኞች ውጭ እነዚህ መጠጦች አብስቶ መውሰድ ከፍተኛ ስኳርና የካላሪ መጠን ስላላቸው ለተለያየ የጤና ችግሮች ያጋልጡናል ማለት ነው። በተለይ ለእግር ችግር። ሌላው ኢነርጂ ድሪንክስ ወይም የሀይል መጠጦች ናቸው። ልክ እንደ ስፖርት ድሪንኮች ሁሉ እነዚህም ለተለየ አላማ የሚወሰዱ ናቸው። እንዲሁ ዝም ብለን እንወስዳቸው ከሆነ ችግር ይፈጥራሉ ማለት ነው። ሌላውም እንዲሁ ፍላቨርድ የሆነ ኮፊ ወይም ማጣፈጫ ያላቸው ቡናዎች፣ እነዚህም እንደዛኞቹ ጥንቃቄ ማድረግ ያስፈልጋል ማለት ነው። አንዳንድ ወሳኝ የሆነ ምግ ችን መመገብ እንዳለብን ሁሉ ችግር ያለባቸውን ደግሞ ማራቅ አስፈላጊ ነው፣ ብልህነት ነው ማለት ነው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ ላይክ፣ ሰብስክራይብ፣ ሸር ይደረግ። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለይ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።